ወይዘሮ ሚላት እንግዲህ ሀና ቤቷ በመሄዷ በጣም ተበሳጭተው ኪችን ገብተው እንግዲህ ምግብ ለመስራት ሽንኩርት እየቆረጡ ነበር። እሷ ትዬ ብላ ትገባለች። ጎረምሲት መጣሽ አሏት። አንቺ እኔ እኮ ሰራው ነበር አለቻቸው። አንቺ ዙረትሽን እስከምትጨርሽ ድረስ እኛ ራብ ልንሞት ነው። እኔ እኮ ግን ደርሶ መልስ ነበር የፈለግኩት እና የጠየቅኩት ይቅርታ አድርጉልኝ እትዬ በጣም ይቅርታ ይቅርታ ይቅርታ ይቅርታ ምን ማለት ነው የአንቺ ይቅርታ ለልጆች የምሳ ይሆናል እንዴ ሲሉ ተቀየሟት አዎ አጥፍቻለሁ በሙጣት አልነበረኝም ይቅርታ አድርጉልኝ እትዬ አለች እኔ ኮ በቻልኩት አቅም ለአንቺ ጥሩ መሆን እየቻልኩ ነበር አንቺ ግን እንደ እንደ ልጅ መሆን አልቻልሽም የሆነ ያላሰብኩት ነገር እኮ ገጥሞኝ ነው ብትላቸውም እንኳ ይህ የስራ ቦታሽ ነው ስለዚህ በስራ ሰዓት ከቤት መገኘት አለብሽ ሲሉ አስጠነቀቋት። ግን እኔ ለአንቺ እንደ እናት ስቀርብሽ ለምንድነው አንቺ ራስሽ እንደ ሰራተኛ የምታዩ? ትሰሚኛለሽ፣ ሁለተኛ እንደዚህ አይነት ዚህ ቤት ውስጥ የምታደርጊ ከሆነ ቤት ያለሽ እሎ ሀሻል ቃል ሲሉ ነበር ያስጠነቀቋት። ከዚህ በኋላ በፍጹም አልፈቅድልሽም ብለው ጥለዋት ሄዱ። በጣም ያሳዝናል። ሰላም ወደ ቻናሌ ተከታታዮች እንደምን አላችሁ? ሰላማችሁ በእያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይ ያደረጋችሁ የደውል ምልክቷን መጫን አትርሱ። እንግዲህ ሁላችሁም እያበረታታችሁን ስለሆነ ከልብ ከልብ አመሰግናችኋለሁ። ኖላዊ ቀጣይ ፓርቲ ዘንላችሁ መጥተናል። እንግዲህ ሀና በጆሮ ምክንያት እንግዲህ ሰሞኑን አባቷን በጣም እያሳሰባቸው ነው። ጆሮ እንደው በጤናዋ አይጠፋም እንደምን ሆነ እያሉ ሌት ተቀን እንግዲህ እያሰቡ ነው። እሷ ደግሞ ምንለሱ ታስባለህ? ለእኛ ነው እንጂ እሱ እኮ ሀገሩ ነው፣ ምንም አይጠፋም። እኛን እንጂ ከሰው ሀገር ደስ የመጣን እሱ ከዚህ ኩኖ ምን ይሆናል ብለህ ታስባለህ? አይ እንዲህ አትበይ ሀናዬ፣ እኔ እኮ እንደ ልጄ ነው እሱን ማየው። አንድ ነገር ባይሆን ጆሮ ከእኔ ርቆ አይጠፋም። ይሏታል። ከዛም እንግዲህ እሳቸውም ያቺ የተለመደችው የጆሮ እህት አገኝ ቤታቸው ድረስ ትሄዳለች። ቤታቸው ሂዳ ሰላም ብላ እንዴት ነው ያሰብሹን ሰው ጋር ተገናኘች ወይ ሲሏት፣ አረ አላገኘሁም። እርሰው እስከሄዱበት ቦታ አገኙ ሲሉ አላገኘሁም። ወንበሯን ሳብ አድርጊና ቁጭ በይሲ ብለው ቁጭ አደርጓትና ስለ ሁኔታ ሁሉ ተነጋገሩ። ምግብ ብይ፣ ይኸው እዚህ ጋ እኮ ምግብ አለ አሏት ማለት ነው። አይ በቃኝ አለች። እንደ ያንቺና የኔ ነገር ድካም ሆነ። የፈለግናቸውን ሰዎች አናገኛን። በማን እድላችን? አሏት። አይ ዛሬ እድላችን ያንቱም የኔ ጠሞና ያንቺ መሄድሽበት አልተሳካም፣ ሲሏት፣ አዋ አልተሳካልኝም። አይ ልጄ ሰዎች ቀጥሮዎች ጠፉብሽ? አሏት። አይ መተው ነበር፣ ግን አልተግባባንም። ምንም የሚላቸውን ሰዎች እንደማያውቁት ነገሩኝ ብላ ስትነግራቸው፣ ከዛ በኋላ እንግዲህ ይህንን አውርታ በሉቻው ሄደ ነው ብላ ከእንግዲህ ከዚህ ሰፈር ከመጣሁ ጠይቀኋለሁኝ ሰፈር የራቅ ያለ ነው ብላ ስትሄድ፣ አንቺ ማነች ልጄ ብለው ቢጣሩ ሄዳለች። ስልክ ቁጥር ሳይቀበሏት ሄደች ማለት ነው። እንግዲህ ይሄ ደግሞ ተሬም የሚባል ሰውና ይሄ ኤላ መተው እንግዲህ ተሬም ሀናን የሚፈልጋት ይመስላል። ሁኔታውን ተሬም እንግዲህ እሷን ብዬ መጣሁ ይላል። እስኪ ደጋገመ ስለ ሀና ያለህን ነገር አሳውቀኝ እያለው ነበር። ያው የራሱን ህይወትና ያሳለፈውን አዲስ አበባን ዞር ያላይሽ ብሎ ያላት እንደገና ዝሮ እንደመጣ አባት እየተናገረ ነው። ኪሳራ ክስርስር ብሎ እናቱንም መሬት አሽጦ እንደከሰረ ታሪኩን ሁሉ አጫወተውና እሷን ለማገኘት ብሎ እንደመጣ እሷ እንደ እህቱ እንደሆነች ሀናን የሚቆጥራት ስለዚህ ሀናን አሁን በአንድ መስሪያ ቤት እንሰራ ነበር እና በጣም ነው የምወዳት ከዛ ሀና ደግሞ ከኪችን ቁጭ ብላ ስለዚች ልጅ እያሰበች ነበር። እንዲህም መዝገቡ መዝገቡ መዝገቡ የሚባል ሰው እኮ ከዚህ በፊት የሰማሁት ይመስለኛል። እንደውም ምን ሁኜ ነው ግን እያለች እንደው ፈጣሪ አደራህን፣ እንደው ሳሲርን ጠብቅልኝ እያለች ከክችን ቁጭ ላይ እያሰበኝ ነበረ። ከዛ ትዝ አላት መዝገሙ የሚባለው ስም። ከዛ በተከዘችበት ድንገት ገቡና፣ ወይዘሮ ሚላት ምን ነው ደከመሽ እንደ አሏት። አይ ምንም። ታዲያ ምን ሆነሽ ነው ዛሬማ የሆነ ነገር ሁነሻል አሏት። አይ ምንም አልሆንኩም እትዬ አለቻቸው። ማለት ነው ቅድም ስለተናገርኩሽ አኩርፈሽ ነው አሏት። ኧረ በፍጹም እትዬ፣ ብትናገረኝ ስር ሰው እኮ እውነት አለዎት። እስኪ ተይ ልጄ አሉ እኔ ምን እውነት አለኝ አሉ እየተቆጡም ሳይሆን ስተቴን እንዳርም እያደረግኩኝ እኮ ነው ስትል ትነግራቸዋለ አንቺ ምን አይነት ልጅ እንደሆንሽ እያወቅኩኝ እኮ መጥፎ ነገር መናገር አልነበረብኝም። እኔም እንደዛ ባላረግሽ ኑሮ አሁን አተክዥም ነበር። በፍጹም አሁን በዛ አይደለም እትዬ ተረዱኝ። ቅድም የወጣሁት የሆነች ልጅ ደውላልኝ እሷን ለማገኘት ብዬ ነበር፣ እና የሆነ ሰው ስም ነግራኝ ነበር። ያን ሰው ደግሞ በፍጹም ስሙ አልመጣልኝም ነበር በሰዓቱ። አሁን ግን ትዝ አለኝ ያን ሰውዬ እና እሱን እያስተው እኔ ነገሩ ግልጽ አልሆነልኝም አለቻቸው። አንዬ አታስረጂ ተይው። አሁን አንቺ ሂጂና ከቤት ሽረፊና፣ ነገሮችሽን የምትፈልጊያቸው ሰዎች ጋር ተገናኝ አሏት። ገና እኮ ትዬ እራት አልሰራሁም ብትላቸውም ዛሬ ደግሞ ጥሩ ሰው ሆነው ችግር የለም ቅድም ስለተናገርኩሽ ለኔ ቅጣት ይሆንልኛል፣ እኔ ሰራዋለሁ ዛሬ ሂጂ። ግን በጣም አስቸገርኳችሁ ይቅር በሉኝ። እኔ ደጋግሜ ስናገርሽ ልብሽ እንደሚደማ ይገባኝ። እንዳሰሪሽ ሳይሆን እንደ እናትሽ እያየሽ ይቅርታ አድርግልኝ አሏት። እትዬ፣ እኔ ምንም ቢናገሩኝ እኮ አልከፋም። እናንተ እኮ በክፉ ቀን የደረሳችሁልኝ አለኝታዎቼ ናቸው። በክፉ ቀን ያደረግኩልኝን ውለታ ደግሞ መቼም ማረሳውን ፈጣሪ ውለታውን ይመልስልኝ ስትል ነበር ያለችው። እሺ አመሰግናለሁ እትዬ ብላ ሰላም እደሩ ብላ እንግዲህ እሷ ከመሄዷ በፊት እንግዲህ ወደ እሱም ገብታ ነበረና ሀናም ኤልያስ በመምጣቱ በጣም ደስተኛ እንደሆነች እና ከዚህ በፊት ማንንም አዲስ አበባ ላይ የኔ የምትለው ሰው እንዳላገኘች አንተ ቅፍ ሳደርግ ቤተሰብ እንዳለኝ ተሰማኝ ስትል ትገልጽለታለች። እሺ ይህን ካልሽ ደግሞ ካፌ ቤት ቁጭ ብለን እስኪ ሻይ ቡና እያልን በደንብ እንነጋገር፣ እንደ ዛሬ ወጣ ሲሏት አሰሬ ፈቅደውልን የወጣሁ ስትል ነበር የነገረችው እና ደስተኛ ሆኖ እንግዲህ አብረው እያሳለፉ ነበረ በጊዜ ሂጂ ብለው ስለፈቀዱ የምትቸገር ከሆነ ግን ተወው እያለችው ነበር። ከዛ በኋላ ለሀና ላደረግሽላት ምላሴ ደግሞ ማዬ ላመሰግንሽ እፈልጋለሁኝ አላት። ለምን አለ። እኔ አንቺን እኮ እናቴ ክፉ ነሽ እንድትባይ ስለማልፈልግ ነው። በመጥፎ ነገር ስምሽ እንዲነሳ አልፈልግም። ሀና ከመውጣቷ በፊት ወደ ምናሴ ስትል፣ ፊልም እየተፈረጀ ነበር እና እማዬ እንዲሄድ ፈቀደችልሽ ችልሽ አይደለ አለት። ከአንቺ ጋር መሄድ ይችላለሁኝ። ሀና ወዴት አለችው። አንቺ የምትሄጅበት ቦታ ምን ልታደርግ ምናሴ አለችው። አላቅም። ሀና ግን ብየሸኝሽና ያለሽን የውስጥሽን ነገር ብትነግሪኝ ደስ ይለኛል። እኔ ምንም አልሆንኩም እና፣ ለምንድን ነው ከእኔ ጋር መሄድ የፈለግከው ብላ ትለዋለች። አንቺ የሆንሽውን ነገር ለእኔ ከነገርሽኝ፣ እኔ እኮ ምንም ነገር አልሆንኩም ስትል፣ ወይዘሮ ሚላት ተደብቀው ይሰሙ ነበር ግን ለምን እንደው አላውቅም። ለአንቺና ለሰላም ያለኝ ስሜት አንድ ነው። በቃ እህቴ እህቴ የሆነች ነው የምትታይኝ። በአንቺ ስበብ ብዙ ድክመቶችን ጥንካሬ ላይ አግኝቻለሁ። ታውቂያለሽ አንዳንድ ጊዜ ከኛ ቤት ስትሄጂ ቻው ብለሽ ምሽት ላይ ስትሄጂ የሆነ ቤተሰብ አባል እንደጎደለብን ነው የማውቀው። እውነት ብነግርሽ ግን አባቴ እንኳ ወጥቶ ከሄደ በኋላ እንዳንቺ ባዶነት ተሰምቶ እናያቅም። ምናሴ እኔም እኮ እንደወንድሜ ነው የማውቀው። ዝም ብዬ ሳይህ የሆነ ቦታ እማቅ ማቀኝ ይመስለኛል እንደ ወንድምሽ የምታስብኝ ከሆነ እሺ ልሸኝ ይሻል። አንተ ደግሞ በቃ እንደ ህትህ ከምታኝ ከሆነ የትኛውም ችግር እንደምታይ እመነኝ። ምነግረኝ ሁሉ አለ እኔ እኮ አምናሃለሁ፣ ግን ጭንቀትህ እያስጨነቀ ነው። አሁን ልሂድ በሌላ ጊዜ አስረዳሃለሁ። ግን ራስሽን ጠብቂ ሀናዬ። ሲልስ መሰላ ሳም አድርጎ ሰደዳት ማለት ነው ምናሴ ምናሴ እናቱ ምግብ እያዘጋጁ ይሄዱና፣ ዛሬ ጣፋጭ ምግብ ልታበይ ነው እማዬ፣ አላት። አይ ያሀና ምግብ አይጣፍጥም ማለት ነው አለ። አይ ያንችን ምግብ ልስም እማዬ፣ በጣም አመሰግናለሁ አላቸው። ምንድን ነው ለሀና ላደረግሽላት ነገር ሁሉ አመሰግነ። ደግሞ ለሀና ምን አደረግኩላት ብለው ሲጠይቁት፣ በጊዜ ወደ ቤቷ እንድትሄድ ስለፈቀድክላት ነው። ታዲያ ህም ምስጋና ያስፈልገዋል? ከዚህ በላይ የሚያስመሰግን ስራ ስለ ተናገርና፣ እማዬ ቅድም እንደተናገርኩሽ ደግሞ ይቅርታ አድርጊልኝ ይላቸዋል። አንተን እንደ አባት መካሪ እንደ ልጅ ደስታዬን ተካፋይ እንደ ወንድም መከታዬ ሁሉ ነገር ስለሆንክ በጣም ደስ ብሎኛል። ሁሉ ነገር ትችልበታለ። ምላሴ አንቺም እኮ የእናትሽ መለኪያ ስለሆንሽ ነው። እንደዛ የሚታይ ይሻላት፣ እንደሱ አይደለም አለች ሀሴት ከጠፋች በኋላ ልጆችን እፈራለሁኝ። አንድ ነገር ትሆንብኛላችሁ ብዬ እፈራለሁ። ለዛ ነው አንተ ደግሞ ስህተቴን ሲከፋኝም ታጽናናኛለህ። ተስፋ ስቆርጣ አይዞሽ እያልክ ታበረታኛለህ እና አንተን የሰጠን በፈጣሪ አመሰግነዋለሁ። እማየ፣ እኔ እንጃ አንቺ ያልሽኝን ያክል መሆን አይመስለኝም። እንደዛ መስዬ ከታወ አንቺ ጀግና ስለሆንሽ ነው፣ ስለመወድሽ ነው። እማየ፣ እኔም በጣም እወድሃለሁ ተባባሉ። ምግብ ለመስራት አብሬሽ እችላለሁ። በደስታ ነው፣ አናብረሂን ስራ ብላ አለችው። ከዚህም በፊት እንግዲህ እናቱን ጠርቶ ለእሷን ለምን ትናገርያታለሽ ግን እኛን ለምን ተናገርሻት ብለን ስላስከፋንሽ ይቅርታ አድርጊልኝ አላት።

ምክናቴ በክፉ እንድትነሳብኝ አልፈልግም። አሚራሴ ይሄ ሁሉ አስተሳሰብ ስለት ከየት አሉት ማለት ነው። አንዳንድ ጊዜ ዝም የሳስብ አባቴን አባቴን ትመስለኛለህ። እማየ የቀለርሽበት ነው አደለ? እውነት እባየ እንዳንተ ነው። እንደ እድሜ ሀድ የምታስበው ሁሉን ነገር ታስበዋለህ አርቀህ። ብቻ አንተ የኔ ልጅ በመሆን እንዴት ኮራውብህ አሉት። ብቻ አንቺ መልካምናት ሞይቢ በሰው ፊት ክፉ ሆነች መታየት አልፈልግም። ለዛ ነው እንደዛ ያልኩሽ እና ይቅር ታደርጊልኝ አውቃለሁ፣ የእኔ ልጅ ሀናን ራስዎ እንደዚህ ተናግሪያት መልሽ። ሀናንም እየተናገርኩ እኮ ልቧን እያደመኋት ነው። ይገባኛል፣ ለምን እንደው ግን አላቅም አለችና፣ ከዚህ በኋላ ግን ክፉ እንዳኮኝባት አላት። ሀና ግን ይህች ልጅ እንዴት ነው ቀጥሬያት፣ መዝገቡ መዝገቡ ስትለኝ፣ ስሜን ስልክ ቁጥሬን፣ ሰፈሬን እንዴት ታወቀችው? ይህ ነገርማ የሆነ ነገር አለ፣ እንዴት በአጋጣሚ ሊመሳሰል ይችላል? እያለች ስታስወጣ ስታስገባ፣ መዝገቡ ማለት አሲር መሆኑ ትዝ አላት እና ድጋሚ ደዋ። በተከታታይ ስደውላት አላነሳላት አለች። ከዛ በኋላ ደወለችላትና ተቀጣጥረው ተገናኙ። ሲገናኙ እንግዲህ ጆሮ እንደሚሉትና እነሱ ጆሮ መባሉን አሲር መባሉን እንደማታቅ ትነግራቸዋለች። እና የት አለ ታዲያ ጠፍቶብን እኮ ነው፣ አባቴ እኮ እሱን አጥቶ ተጨንቆብኛል ብላ ትነግራቸዋለች። ከዛ በኋላ የት ነው ስትታስሯል፣ እህቱ ነኝ እንዴ አሲር እኮ እህታለይ ብሎ እናያቅም ስትላት፣ አዎ እኔ እንጀራና አባቱ ልጅ ነኝ፣ ግን እኔንም በቅርብ ነው የተዋወቅ ነው አያቀኝም፣ እና ግን አሁን ከአባቴ ጋር ተጣልቶ እስር ቤት ይገኛል ሲላ በጣም ደነገጠች። እንዴት ለምን? የታለ አሁን ማየት አንችልም እንዴ ሲል ይቻላል። በዚህ ሰዓት ደግሞ አሲር ምናሴ አብሯት ሄዷ ነበር፣ ከምትሄጅበት አብሬሽ ካልሄድኩ ለምን፣ እነሱ ለሽርሽር ላንጋኖ ሲለሄዱ ሰላምና እናቱ ጋር አልሄድም ብሎ ሰለቀ። ከዛ በኋላ እንግዲህ አብረው እንግዲህ ምናሴ ለጆሮ ለማየት ወደ ታሰረበት ቦታ ጣቢያ እዛው ሰፈር እንደሆነ ተናግረዋል ማለት ነው፣ ሄደዋል ለማየት። እንደው እሳቸው በጣም እንደ አባቴ ሲሰማም ምን ሊበቃ ነው አለች። እንደው እጄን አጣጥፌ አሲርን እንደው ሳልፈልገው እንደው እንደ ሁልጊዜ እንደው ቅር ቅር ይለኛል፣ እንደ ልጄ። አሁን እኮ ልጄ ቢሆን እዚህ ቁጭ አልልም ነበረ እየፈለኩ ስል እሷ ግን አትጨነቅ አባዬ፣ እሱ ወገሩ እኮ ነው አሲሩ እኮ። ማንስ ሰው የለውም፣ እራበህ ጠማህ የሚለው እኮ ሰው የለም። እኛ ነበርን ዘመዶቹ፣ እኛንም አጣን። አሁን ሲሆነ ነገር እንደሆነ ምን ይታወቃል? ያሉ በጣም ነው የሚያሳስቡት። አሲር እኮ ያገሩ ሰው ነው። አትጨነቅ። እንግዲህ የሆነ ነገር የሆነች ልጅ ዛሬ አግኝቼ ነበር አባ። ባለፈው መጥታ መዝገቡ ምናምን ያለች የውራኝ ብላሽ የደወለች ልጅ። እና እሺ ምን አለች? ይሻሉ። እና መዝገቡ ስትለኝ እኔ ተገናኝተን ምናልባት መዝገቡ ያንተ ጓደኛ ከሆነ ብዬ ስጠይቃት እጻ ልጅ አይደለም ትልቅ ሰው አይደለም፣ ህፃሌ ነው ብዬ ዝም ብዬ ሸኘኋት። ከዛ በኋላ ከሄደች አስታወስኩኝ። ስትል አባቷም ግልጽ አድርግላቸው ነበረ። እንዴት ታዲያ አሁን ምን ይሆናል? ይገኝልኛል እያሉ ደስተኛ ሆነዋል ማለት ነው። እና እንግዲህ ቀጣይ ምን ይመስላል?